ካውንስሉ ያወጣው መግለጫ በካውንስሉ ነው የወጣው ብዬ ለማመን በጣም ይቸግረኛል። ከላይኛ ከታች የተጻፈው የካውንስሉ ስም እንጂ በውስጡ ላይ የተቀመጠው መልእክት የአንድ ግለሰብ መልእክትና አጀንዳ እንደሆነ ግልጽ ሊሆን ይገባል። ዛሬ በጣም በሚያሳዝን ሁኔታ የቦረናው ተወላጅ ሀብትሽ ቦረና ከኔ ጋር ከጠዋቱ ሁለት ሰዓት ላይ ጀሞ አንድ ቀጠሮ ነበረው እሱን ለማግኘትና በእኔና በሱ መካከል የተነሱ ቁርሶዎችን ለመፍታት አፖይንትመንት ይዘን ወደ እሱ ጉዞ ካደረግኩ በኋላ በሚያሳዝን እና ደግሞ በጣም በሚያስደነግጥ ሁኔታ በህግ አካላት ቁጥጥር ስር ወድቆ ድንገት ቦታው ላይ ሲደርስ ግርግርና ሁካታ ነበረ። ሰላም ጤና ይስጥልኝ የተከበራችሁ የክርስቲያን ቲቪ ዩቲብ ቻናል ቤተሰቦቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በማህበራዊ ሚዲያ በተለይም በቲክቶክ የብዙሃንን ስም በማጥፋት የአገልጋዮችን ማንነት ጥላሽት በመቀባት የሚታወቀው የቀድሞ የእስራኤል ዳንሳ ቸርች አገልጋይና ቀኝ እጅ በቲክቶክ ስሙ ሀብትሽ ቦረና በፖሊስ ቁጥጥር ስር ውሏል። ከዚህ ሰው ስራ አስገራሚ የሚያደርገው ነገር ደግሞ ይህ ሰው በማለዳ ጀሞ አካባቢ በቁጥጥር ስር ሲሆን፣ አብሮት የነበረው ሰው ከጥቂት ጊዜያት በፊት በመጥፎ ቃላት ሲሰድበው የነበረው ጆዚ ሲሆን፣ ሁለቱ እንዴት ተገናኙ የሚለውም እያነጋገረ ቀጥለዋል። ሌላው የሰሞኑ ትልቅ አጀንዳ የካውንስሉና የነብይዩ ጩፋ ጉዳይ ሲሆን ካውንስሉ በይፋ በትናንትናው ዕለት የክራይስት አርሚ ቤተ ክርስቲያንን ከአባል ቤተ ክርስቲያንነት አግዷል። እገዳውም በስፋት እያነጋገር የቀጠለ ሲሆን ነብይዩ ጩፋም በዛሬው ዕለት ለካውንስሉ ግድ ያልተጠበቀ ምላሽ ሰጥተዋል። ሁለቱንና ሌሎች ተያያዥ ጉዳዮችን ልናደርሳቸው ወደ እናንተ መትሰናል። አብራችሁን ቆዩ። ከቅርብ ጊዜ ወዲህ ከማህበራዊ ሚዲያ መስፋፋት ጋር ተያይዞ ሁሉም ሰው እጅ ላይ ሚዲያ ስላለ በዛም እውቅናና ተሰሚነት ብሎም ተደማጭነት ለማግኘት ሲባል የሰዎችን ህይወት አደባባይ ላይ ማስጣት እየተደረገውንም ያልተደረገውንም እያወሩ ማብጠልጠል በከፍተኛ ደረጃ እየጨመረ መጥቷል። ይህም ጉዳይ የወቅቱ ቤተ ክርስቲያንና የአገልጋዮች ትልቅ ፈተናም ሆኖ ቀጥሏል። ነገሩን የበለጠ አደገኛ የሚያደርገው ነገር ደግሞ እነዚህ ተራ እውቅና ለማግኘት ተብሎ የሚናፈሱ ወሬዎች በብዛት የሐሰት ወሬዎች ሆነው የሰውን ህይወት ግን በኃይል እየበጠበጡ ይገኛሉ። ነገሩ በሀገሪቱ ሕግ ላይ ወንጀል ሆኖ የተቀመጠ ቢሆንም ብዙዎቹ እንዴት አገልጋይ ሆኜ ሰውን ፍርድ ቤት የከሳለሁ በሚል ስለሚተውት ይህም ነገር የልብ ልብ የሰጣቸው ሰዎች በማህበራዊ ሚዲያ በተለይም በቲክቶክ የሰውን ስም በተለይ አገልጋይን እያነሱ ጥላሸት መቀባትና ማጥፋት ስራ ብለው ይዘውታል። ከነዚህ ስም አጥፍቶ አደር ሰዎች መካከል አንዱ ቲክቶክ በስተርጅና ያመጣውና በሶሻል ሚዲያ ሀብትሽ ቦረና በሚል ስያሜ የሚታወቀው ሰው አንዱ ነው። ይህ ሰው እንደምታውቁት ራሱ ነቢይ እያለ የሚጠራ መሰረት አየ ነው። ወለጋ ነቀምት ነው የሚኖረው አራራ ቲቪ የሚባል የዘረፋ ቴሌቪዥን አለው። በዛ ላይ ነው እንግዲህ ሰዎችን እየጋበዘ እየጠራ ልክ በነፃ እንደሚጸልይ አድርጎ ሰባት ሰባት ሺህ ብር ለገስታውስ ለሶስት ቀን እያስከፈለ ህዝቡን ሙልጭ አድርጎ የሚዘርፍ ይህን የዋ ህዝብ ቢነገረው ማይሰማ ቢነገረው ማያደምጥ ማያስተዋልን ህዝብ በቃ የምትታለብ አርጎ ዘረፋ ውስጥ ነው ያለው። የነቀምቴው ዘረፋ አላንስ ብሎት አሁን በየቦታው እየዞረ ደግሞ ቅስቀሳ እያደረገ ነው፣ ኑ ወደዛ እያለ በህይወቴ በጣም ከሚያስጠሉኝ ቅልስልስ አገልጋዮች መካከል አንዱ ይሄ ነው። ራሱን ፓስተር ብሎ የሾመ የቲክቶክ አበጋዝ፣ በመቶና በሺህ የሚቆጠሩ ትዳር አልባ ሴቶችን ምን እንደሚመክራቸው ማይታወቅ፣ ምን እንደሚያስተምራቸው ማይታወቅ፣ ለአገልግሎቱ እንትን የሌለው ይሄ ወዝ የሌለው ቅርጽ የሌለው ሲሰራ ማይታይ፣ እኔ ምን አይነት መጦሪያ መተዳደሪያ እንዳለው ራሱ አላውቅ። ሀብታሙ በሐሰት ያልኮነነው ስሙን በውሸት ጥላሸት ያልቀባው ሰው በከተማው አይገኝም። ከፓስተር እስከ ነቢይ ከዘማሪ እስከ ሙዚቀኛ በዚህ ሰው ጸያፍ ስድብ ያልተሰደበ እንደ እባብ በሚናደፍ አንድ መቶ ያልተመረዘ ሰው አይገኝም ብል ፈጽሙ ማጋነን አይሆንም። እሱ ትልቅ አይል ትንሽ ወጣት አይል አዛውንት እንደመጣለት ሁሉም ላይ አፉን ይከፍታል። በጣም አስገራሚው ነገር ታዲያ ዛሬ በሐሰት ትንሹንም ትልቁንም የሚከሰው ሰው ከጂሰስ ወንደርፉል ቲቪ ባለቤት እስራኤል ዳንሳ ጋር ለብዙ ዓመታት የአገልግሎቱ ደጋፊ የሥራው አጋር ሆኖ የኖረ በዛም ደግሞ አገልጋይና ዋና አስተባባሪ የነበረ ሰው መሆኑ ነው። ይሰው ታዲያ ትናንት በማለዳ ጀሞ ሶስት አካባቢ በፖሊስ ቁጥጥር ስር ውሎ ምርመራ እየተደረገበት ይገኛል። ሌላው ነገሩን አስገራሚ ያደረገው ደግሞ ከወራት በፊት ይኸው ሀብታሙ የተባለ ሰው በእጅጉ ስሙን እያጠፋ እያጣጣለ ሲሰድበው ሲያብጠለጥለው የነበረው ከነቢይ ጆሲ ጋር ከጠዋቱ ሁለት ሰዓት ላይ ለምን እንደተገናኙ ነው። ጆሲን ከዚህ በፊትም ነግሬያቸዋለሁ ለማመን የሚያስቸግር ትራውማ የአእምሮ ጭንቀት ውስጥ ነው ያለው ገንዘብ ሲያገኝ ቁርጥ ይበላል፣ ይሳደባል። ሆምሌት፣ ምናምን የተለያዩ ነገሮችን ሲበላ ታገኙታላችሁ፣ ሽሻውን ጨምሮ ማለት ነው። ሲያጣና ሲነጣ ደግሞ እንደዚህ ወጥቶ እየየ ይላል። ይሄ የተለመደ ይህ ሰው በፖሊስ ቁጥጥር ስር ውሎ ምርመራም እየተደረገበት ይገኛል። ወደ ሁለተኛው ጉዳያችን ስናልፍ ሰሞኑን በካውንስሉና በነብይ እዩ ጩፋ መካከል የተፈጠረው አለመግባባት በስፋት እያነጋገረ ቀጥሏል። ነገሩ የተጀመረው ካውንስሉ አገልጋዮች ወደ ተለያዩ ከተሞች ለአገልግሎት ሲገቡ የሚደረገውን ያልተገባ አጀባው ግዞ መግለጫ በመስጠቱ ሲሆን ቀጥሎም ነብይ እዩ ጩፋ በከፍተኛ ንቀት ለካውንስሉ ሌላ ምላሽ በራሱ ማህበራዊ ሚዲያ ላይ አሰራጨ። ቀጥሎም ካውንስሉ በትናንትናው ዕለት የክራይስት አርሚ ቤተክርስቲያንን ከአባልነት ማገዱን በደ ደብዳቤ አሳወቀ። ይህንን ተከትሎ በዛሬ ሁለት ነብይ እዩ ጩፋ ካውንስሉ በሁለት መስመር ደብዳቤ ሊያግደኝ አይችልም፣ እኔም ካውንስል ነኝ፣ አገልግሎቴን ካውንስሉ አላስጀምረኝም፣ ካውንስሉ አያስቆመኝም የሚል ምላሽ እንደሚከተለው ሰጥ። በመጀመሪያ ደረጃ ካውንስሉ ያወጣው መግለጫ በካውንስሉ ነው የወጣው ብዬ ለማመን በጣም ይቸግረኛል። እንደዚህ ለማለት የቻልኩበት ዋናው ምክንያት ካውንስሉ ራሱን የቻለ ትልቅ ተቋም ስለሆነ ከላይ እስከ ታች የተዘረጋ አሰራር ስላለው በአንድ ጉዳይ ላይ መግለጫ ከማውጣቱ በፊት ተቋሙን በተመለከተ ያንን ተቋም የሚመራውን ሰው በደብዳቤ ጠርቶ ማነጋገር እንደሚገባ የሚያሳዩ ነገሮች ስላሉ ይሄ ደግሞ በእኔ ላይ ወይም ደግሞ እኔ በማገለግልበት ቤተ ክርስቲያን ላይ ስላልተደረገ በሶሻል ሚዲያ ላይ የተመለከታችሁትን የካውንስሉን መግለጫ ካውንስሉ እንዳወጣ የሚያስመስለው ከላይኛ ከታች የተጻፈው የካውንስሉ ስም እንጂ በውስጡ ላይ የተቀመጠው መልእክት የአንድ ግለሰብ መልእክትና አጀንዳ እንደሆነ ግልጽ ሊሆን ይገባል። ካውንስሉ ሲቋቋም የተቋቋመበት ዓላማ አለ። በዛ ዓላማ ውስጥ ያመኑ ሰዎች በካውንስሉ ስር ሄዶ ይታቀፋሉ። በካውንስሉ የሚሰጠውን አቅጣጫና አመራር ተከትሎ ቤተ እምነቶች ይሰራሉ። ካውንስሉ የተጣሰ ደንብ አለ ብሎ የሚያምን ከሆነ ያንን የጣሰውን ግለሰብ በደብዳቤ ጠርቶ መጠየቅ እንደሚገባ በካውንስሉ ሕገ ስርዓት ላይ የተቀመጠ ደንቡ ያስገድዳል። እንደዚህ አይነት ስርዓት ባለበት ሁኔታ ውስጥ ሆኖ ያለምንም ደብዳቤ ጉዳዩ ታይቶ የመጨረሻው ውሳኔ እስከሚሰጥበት ቀን ድረስ በጊዜያዊነት ክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይሰንስ ታግዷል ብሎ መግለጫ ማውጣት ምን ማለት ነው? ይህንን መግለጫ ያወጣው ግለሰብ በካውንስሉ ውስጥ ቁጭ ብሎ የወንጌል አማኞችን አንድነትና ፍቅር ለማንሸራሸር የሚፈልግ ሌላ ዓላማና አጀንዳ ያለው ሰው መሆኑን አሁን በግልጽ ታውቋል። መግለጫውን ያወጣው ግለሰብ ብዬ የሚናገርበት ምክንያት የካውንስሉ አጀንዳ እንዳልሆነ ስለማውቅ መግለጫ የሰጠው ግለሰብ በካውንስሉ ውስጥ የመጨረሻ ሰው አይደለም፣ በካውንስሉ ውስጥ የመጨረሻ ሰው አይደለም። የካውንስሉ ጠቅላይ ጻፊ አለ፣ እንደገና የካውንስሉ ፕሬዝዳንት አለ ቀጥሎም ካውንስሉን የሚመሩ ሰዎች አሉ። በጉዳዩ ላይ ማብራሪያ መስጠት አስፈላጊ ስለሆነ ነው እየሰጠው ያለው፣ እንጂ እኔ ወንጌል የሚሰብከው በካውንስሉ ላይሰንስ አይደለም። እኔ አጋንንት የማስወጣው በካውንስሉ ላይሰንስ አይደለም። እኔ ለበሽተኞች የሚጸልየው በካውንስሉ ላይሰንስ አይደለም። እኔ ካውንስሉን እንደ ካውንስል ሪስፔክት አደርጋለሁ። ካውንስሉ ሲቋቋም ከዜሮ ስንነሳ የነበርኩት ሰው ነኝ። ሌሎች በካውንስሉ ውስጥ ኃላፊነት ካላቸው ሰዎች ጋር አብረን ሄደን አይደለም እንዴ የካውንስሉን ቢሮ ያደራጀ ነው። ካውንስሉ ከሰማይ አይደለም የወረደው። በአንድነት ሆነን የመሰረት ነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አትችልም። ለመወሰንም ለማገድም እኔ እዛው መገኘት አለብኝ። ካውንስሉ አንድን ተቋም ከማገዱ በፊት የተቋሙን መሪ በክብር በደብዳቤ ጠርቶ ማነጋገር አለበት። ያለምንም ጥሪና ምልክት ሁለት መስመር በጻብከው ሀሳብ ላይ መዝገብ ቤት ያለውን ማትም ወስደ መተ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 መግለጫውን ሰጣል። ይህ ነገር በስፋት እያነጋገረና እያከራከረ የቀጠለ ሲሆን በቀጣይ የካውንስሉ ቦርድ የካውንስሉ የሕግና የሥነ መለኮት ኮሚሽኖች የሚያመጡትን ሀሳብ ሰምቶ የመጨረሻ ውሳኔውን ይሰጣል። ቦርዱ ውሳኔውን ከአፀና ክራይስት አርሚ ቤተ ክርስቲያን ሙሉ በሙሉ ከካውንስሉ አባል ቤተ እምነት የምትወጣ ይሆናል። ይህ ከሆነ ደግሞ ቸርቿ ከወንጌላውያን ወጥታ እንደ አዲስ ሃይማኖት ድርጅት ተመዝግባ መቀጠል ሊኖርባት ግድ ይሆንባታል። እኛም የቦርዱን የመጨረሻ ውሳኔ ተከታትለን ወደ እናንተ የምናደርስ ይሆናል። ሰላም።